ኦሮሞ ፈርስት ፖስት ትክክለኛ መረጃ ለሕዝብ። የርዕሰ ዜናዎች። በአማራ ክልል የጸጥታ ሁኔታ አሳሳቢ ሆኖ ቀጥሏል። ወታደራዊ የአመራሮችና የክልሉ ባለስልጣናት እርስ በርሳቸው የሚጣራሱ መግለጫዎች ሰጠው። የጅቡቲው ፕሬዝዳንት ኢስማኤል ኦማር ጌሌ ኢትዮጵያ ያቀረበችውን የወደብና የባህር ኃይል ማሰፈር ጥያቄ በይፋ እንደከለከሉ አስታወቁ። በሲዳማ ክልል የጸጥታ ቢሮ ኃላፊ የነበሩት ባለ ስልጣን የህግ ከሌላ መብታቸው ተነስተ በሕገ ወጥ ተግባራት ተከሰሰው። በሱዳን የጦር ግጭት ቀጥሏል። የሱዳን ጦር የሊቢያው ጦር መሪ ኻሊፋ ሐፍታር በሚመሩት ኃይሎች ጥቃት እንደተፈጸመበት ከሰሰ። ከህንድ ወደ ለንደን በመብረር ላይ የኑብራ የመንገደኞች አውሮፕላን ተከስክሶ ከዕረት ካደሰ ከሁለት መቶ በላይ ሰዎች ሕይወታቸው አልፏል። ውድ የኦሮሞ ፈርስት ፖስት የዜና ተከታታዮች በያላችሁበት ሁሉ ሰላምታችን ይድረሳችሁ። ለዛሬው የእኛ ዘገባዎች ከርዕሰ ዜናዎች በመነሳት በዝርዝር እንመለከታቸዋለን። አንድ። በአማራ ክልል የቀጠለው ግጭትና የባለስልጣናት ምላሽ። በአማራ ክልል በተለያዩ አካባቢዎች የሚፈጸሙ ጥቃቶች አሁንም መቆም አልቻሉም። በተለይም በርጎጃም በጎንደርና በሰሜን ወሎ ዞኖች ግጭቶች ሲስተዋሉ በርካታ ንጡሃን ሰዎችን ለሞትና ለመፈናቀል ዳርገዋል። በዚህ መሃል ወታደራዊ አመራሮችና የክልሉ ባለስልጣናት ተለያዩ መግለጫዎችን ሰጥተዋል። የሰሜን ምዕራብ እዛ አዛዥ ሜጀር ጀነራል ሻምቤል ፈረደ ሕዝቡ ፋኖን ደብቋል እንዳንመታቸው እናንተው ደበቃችኋቸው ሲሉ ሕዝቡን ከሰው። ይህ አስተያየት ከደም ሲል ጠቅላይ ሚኒስትር ዶክተር አብይ አህመድ ህዝቡ ተቀናቃኞቻችንን ይደብቃል በማለት ከሰጡት ንግግር ጋር የሚመሳሰል ነው። የብልጽግና ፓርቲ አመራሮችም ሽፍተን እየደበቃችሁ ሽፍተን አጥፋልን ትላላችሁ ሲሉ መናገራቸው የሚታወስ ነው። ከዚህ ጋር በተያያዘ በክልሉ ርዕሰ መዲና ባሕር ዳር የሃይማኖት ተቋማት የሰላም ጉባኤ ላይ ዛሬ ሰልፍ ተጠርቶ የነበረ ቢሆንም ከቀናት በፊት በተደረገው ቅስቀሳ አንጻር የተገኙ ነዋሪዎች ቁጥር አነስተኛ ሆኖ ታይቷል። በቅርቡ ከጠቅላይ ቤተ ክህነት ሥራ አስኪያጅነታቸው ተነስተው ወደ ሀገረ ስብከት የተጓዙት አቡነ አብርሃም በጉባኤው ላይ ባደረጉት ንግግር ኃይል ስላላችሁና የጦር መሣሪያ ስላላችሁ በኃይል ዝም ብታሰኙ እንኳን ሰላሙ ጊዜያዊ ነው ሲሉ ገልጸዋል። መንግሥትም ተፈላሚዎችም ተቀራረቡና ተነጋገሩ በማለትም ለሰላም የጋራ ጥረት እንዲደረግ አሳስበዋል። በተመሳሳይ ዝግጅት ላይ የክልሉ ርዕሰ መስተዳደር አቶ አረጋ ከበደ በክልሉ ያለውን ጦርነት ለመፍታት ለአበረከቱት አስተዋጽኦ የሰላም ሜዳሊያ ተሸልመዋል። ይህ ሜዳሊያ የተሰጣቸው አሁን ባለው የክልሉ ሰላም እጦትና ውጊዎች አውድ ውስጥ መሆኑ የብዙዎችን ትኩረት ስቧል። ሁለት የባህር በር ጉዳይ የጅቡቲው ፕሬዝዳንት ግልጽ ምላሽ የኢትዮጵያ መንግስት ወደብ የማግኘት ጥያቄ ጎረቤት ሀገራት ዘንድ ከፍተኛ ውጥረት እየፈጠረ ነው። የጅቡቲው ፕሬዝዳንት ኢስማኤል ኦማር ጌሌ ከፈረንሳዩ ጄኒ አፍሪክ መጽሔት ጋር በነበራቸው ቆይታ ኢትዮጵያ ካቀረበችው የወደብና የባህር ኃይል ማሰፈር ጥያቄ ጋር በተያያዘ ገልጾ ማብራሪያ ሰጥተዋል። ፕሬዝዳንት ጌሌ የአብይ አህመድ መንግስት ከሶማሊያ ጋር የገባ በርተን ፍጥጫ ተከትሎ ከኢትዮጵያ ድንበር 100 ኪሎ ሜትር ርቀት ላይ ያለውን ታጁራ ወደብ ለመጠቀም ጥያቄ እንደነሱ ገልጸዋል። ከአዲስ አበባ የተሰጠን ምላሽ ግን ሁለት ቅድመ ሁኔታዎችን ያካትተ ነበር ሲሉ አብራርተዋል። የመጀመሪያው ከኢትዮጵያ ድንበር እስከ ታጁራ ድረስ ያለው የራሳችን ኮሪደር እንዲሆንና ተጨማሪ ግዛቱ በእኛ ሰራዊት እንዲጠብቅ የሚል ሲሆን፣ ሁለተኛው ደግሞ የባህር ኃይላችንን የምናሰፍርበት ጭምር ወደብ መሆን አለበት የሚል እንደነበር ተናገሩ። ፕሬዝዳንት ዑመር ጌሌ ይህ ጥያቄ ፈጽሞ ተቀባይነት የሌለው መሆኑን እንደገለጹልና እኛ ሩሲያ ዩክሬን እንደነተከችው ክራይና አይደለንም ሲሉ ተንከር ያለ ምላሽ እንደሰጡ ለጄን አፍሪክ መጽሔት አስረድተዋል። ከቱርክ ጋር አንከራ ላይ የደረሰውን ስምምነት ተከትሎ ጠቅላይ ሚኒስትር አብይ አህመድ ይህንን የተጠቃሚነት ጉዳይ በኃይል መፍታት እንደማይቻል እንደተረዱት ተስፋ እንዳደረጉም ፕሬዝዳንቱ አክለዋል። የኢትዮጵያ መንግሥት የጎረቤት ሀገራትን ሕልውና መቀበል አለበት ሲሉም አጽንኦት ሰጥተዋል። ጎረቤቶችን በማክበር በረበራም ጅቡቲንም ሞቃዲሾንም አሰቡንም መጠቀም እንደምናምንና ምናምን ብለዋል። የኢትዮጵያ መከላከያ ሰራዊት ተክለ የታማጆር ሹም ፊልድ ማርሻል ብርሃኑ ጁላም ትናንትና በዙሪያችን ያሉት ቀይ ባህር ዝር እንዳትሉ ያሉ ነው ሲሉ ማረጋገጃ ሰጥተዋል። እኛ ወደ ባህር እንዳንደጋ የሚፈልጉ ኃይሎች አሉ ያሉት ፊልድ ማርሻል ብርሃኑ ኢትዮጵያ ወደ ባህር እንዳትከር በጋራ የሚሰሩ ኃይሎች አሉ ሲሉ ማክለዋል። ሦስት በሲዳማ ክልል የአንድ ባለስልጣን የህግ ከለላ መብት መነሳት በሲዳማ ክልል የሰላምና ጸጥታ ቢሮ ኃላፊ የነበሩት አቶ አለማ ይሆ ቲሞቴዎስ የሕግ ከለላ መብታቸው ተነስቶባቸው በህገወጥ ድርጊቶች ተከሰው ምርመራ ተጀመረ። የክልሉ ምክር ቤት የሕግ ከለላ መብታቸውን በሙሉ ድምጽ ማንሳቱ ተገልጿል። አቶ አለማ ይሆ በክልሉ መንግስት ላይ በተደጋጋሚ መፈንቅ ለመንግስት ለማካሄድ ቱረት በማድረግና በሕገ ወጥ የጦር መሳሪያ ግጅና ዙዑር ተባባሪነት ተተረቶ ሪፖርት ቀርቦባቸዋል። ከዚህ በተጨማሪም ህገወጥ አነዛጃት ዝውውር እና ፈቃድ መስጠት፣ ህገወጥ የጦር መሳሪያ ግዥና ዝውውር እንዲካሄድ መፍቀድ በሚሉ ወንጀሎችም ተጠርጥረዋል። መረጃው እንደሚያመለከተው የግል ጥቅማቸውን መሰረት በማድረግ በክልል ውስጥ ህገወጥ የኮንትራባንድ ንግድ እንዲሰፋፋ ማድረግና በተለያዩ ህገወጥ መንጀሎች ለራሳቸው ጥቅም በርካታ ገንዘብ አራት የሱዳን ግጭት፣ የሱዳን ጦር በሃፍታር ላይ ክስ አቀረበ። በሱዳን የጦር ግጭት ቀጥሏል። የሱዳን መከላከያ ጦር የሊቢያው ጦር መሪ ኻሊፋ ሃፍታር በሚመሩት ሚሊሻዎች ጥቃት እንደተፈጸመበት በይፋ አስታወቋል። የሱዳን መከላከያ ጦር አዛዦች እንዳሉት ሱዳንን ከሊቢያና ከግብፅ ጋር በሚያዋስነው ሶስት ማዕዘን ተብሎ በሚጠራው የድንበር አካባቢ የሰፈረው ጦራቸው በሱዳን ፈጥኖ ደራሽ ጦር እና በሃፍታር ኃይሎች የተቀናጀ ጥቃት ደርሶበታል። በዚህም ምክንያት የሱዳን ጦር ዳግም ለመደራጀት ከአካባቢው ማፈግፈጉን አዛጆቹ አሳወቋል። የሱዳን ፈጥኖ ደራሽ ጦር በአብዛኛው ከቀድሞ ታጣቂዎች የተወጣጣ ሲሆን ለረጅም ጊዜ በአልፋሼር ከተማ ዙሪያ እንደከበበ ይታወቃል። የሱዳን ጦር፣ የሃፍታር ኃይሎች እና የሃሚቲ ፈጥኖ ደራሽ ኃይሎች የድንበር መተላለፊያውን የጦር መሳሪያ ለማሻገር ይጠቀሙበታል ሲል ክሷ፣ የሃፍታር ኃይል ግን ክሱን አስተዋብሏል። የተባበሩት አረብ ኤሚሬቶች ራሳቸውን ፊልድ ማርሻል ብሎ ለሚጠሩት ኻሊፋ ሀፍታር ከፍተኛ ድጋፍ ከሚሰጡ መንግስታት አንዷ እንደሆነች ይታወቃል። የሱዳን ጦር ደግሞ የተባበሩት አረብ ኤሚሬቶች የሱዳን ፈትኖ ዳራሽ ቶርን ትረዳለች በማለት በተደጋጋሚ ማስተንደቂያዎችን ሲያዋታ ቆይቷል። አምስት በህንድ የመንገደኞች አውሮፕላን ተከስክሶ ከአምስት መቶ በላይ ሰዎች ሞቱ። ከህንድ አህመድ አባድ ከተማ አቅራቢያ ከሚገኝ ማረፊያ ተነስቶ ወደ ለንደን እየበረረ የነበረው የመንገደኞች አውሮፕላን ከተነሳ ከአምስት ደቂቃዎች በኋላ ተከስክሷል። ይህ ዘገባ እስከተጠናቀረበት ጊዜ ድረስ 204 ሰዎች ሕይወታቸው ማለፉ ታውቋል። የኤር ኢንዲያ ቦይንግ 787 አውሮፕላን በውስጡ 230 መንገደኛና 12 የበረራ ሰራተኞችን ጭኖ ነበር። ከተሳፋሪዎቹ መካከል 160 ጂጣን የህንድ ዜጎች፣ 53 የእንግሊዝ ዜጎች፣ ሰባት የፖርቱጋል እና አንድ የካናዳ ዜጋ እንደነበሩ የአየር መንገዱ ባለስልጣናት አሳወቋል። አውሮፕላኑ በተከስከሰበት ጊዜ በዶክተሮች ማረፊያ ቤት ላይ ማረፉን አንድ ከፍተኛ የፖሊስ መኮንን ተናግሯል። የአየር መንገዱ ባለስልጣናት ጉዳት የደረሰባቸው መንገደኞች በአቅራቢያው ወደሚገኙ ሆስፒታሎች እየተወሰዱ መሆኑን ገልጸው ልዩ የሆነ የእርዳታ መስመር መዘጋጀቱን አስታወቋል። የነፍስ አድን ቡድኖች ፈጣንና የተቀናጀ እርምጃ እንዲወስዱ ትዕዛዝ መተላለፉም ታውቋል። የርዕሰ ዜናዎች ማጠቃለያ፤ በአማራ ክልል የፀጥታ ሁኔታ አሳሳቢ ሆኖ ቀጥሏል። ወታደራዊ አመራሮችና የክልሉ ባለስልጣናት እርስ በርሳቸው የሚታረሱ መግለጫዎችን ሰጥተዋል። በጅቡቲው ፕሬዚዳንት ኢስማኤል ቡማርጌሌ ኢትዮጵያ ያቀረበችው የወደብና የባህር ኃይል ማስፈር ጥያቄ በይፋ እንደከለከሉ አስታወቁ። በሲዳማ ክልል የጸጥታ ቢሮ ኃላፊ የነበሩት ባለስልጣን የሕግ ከለላ መብታቸው ተነስቶ በሕገ ወጥ ተግባራትን ተከስሰዋል። በሱዳን የጦር ግጭት ቀጥሏል። የሱዳን ጦር የሊቢያው ጦር መሪ ኻሊፋ ሀፍተር በሚመሩት ኃይሎች ጥቃት እንደ እንደተፈጸመበት ከሷ። ከህንድ ወደ ለንደን በመብረር ላይ የነበረ የመንገደኞች አውሮፕላን ተከስክሶ ከአምስት መቶ በላይ ሰዎች ሕይወታቸው አልፏል። ውድ የኦሮሞ ፈርስት ፖስት የዜና ተከታታዮች ለዛሬ ያቀረበናቸው መረጃዎች እነዚህን ይመስላሉ። ከእኛ ጋር ስለቆያችሁ እናመሰግናለን። ሰላም ቆዩልን። ኦሮሞ ፈርስት ፖስት ትክክለኛ መረጃ ለሕዝብ።